ሰላም ሪም ሞክሽሽ አለች። ከታችሽ እንዴት ነሽ እህቴ? ሰላም እንዴት ናችሁ? አቡ አለን? ሰላም ነው አላ አልሐምዱሊላ አለን። ምንድን ነው የገጠመሽ? መሲ በጌታ ቴንኪ። ቤተሰብ ሜምበር ሁሉ አንዴ፣ ከይቅርታ ጋር አንዴ ኔትወርክ ይቆራረጣል። እሺ አንቺ እስከዛ ኔትወርክ ሽን አስተካክል፣ እኔ ደግሞ ትንሽ ሜምበር ላስደርግ። ውዴ ሜምበር ሁኑ፣ ፋሚሊ ሜምበር። ኧረ ስምንት መቶ ሀምሳ ስድስት ደረሰ ሜምበሩ። ወርድ ወርዶ ምንሆናችሁ ነው ሜምበር ማትሆኑት? በየቀኑ ሜምበር ማትሆኑ ከሆነ እኮ ኤክስፓየርድ ያደርጋል። ዩ ሀፍ ቱ ሪኒው ኤቭሪ ዴይ ሜምበር መሆን አለባችሁ። ግዴታችሁ ነው ሜምበር መሆን። ስትገቡ እንደ ሰላምታ ነው። በቃ ዝም ብላችሁ አትቀላቀሉ። ሜምበር እየሆናችሁ ነው የምትቀላቀሉት። አዎ ጎበዞችን። እንደሱ ሜምበር ሆኑ። ቴንኪው ሜሮን፣ ቴንኪው እቱዬ።

የስ ኦልዌይስ ዶንፎርጌት ሜንበር ሆኖ ሜንበር በጣም ለአካውንቴ ይጠቅመዋል። እሺ ቤተሰብ ሜምበር እና ሰብስክራይበር ለአካውንት ስትሮንግ ያደርጋል። ሜምበር ያደረጋል ሜንበር 897 ዛሬ አንድ ሺ እንሞላዋለን። ሜንበር ቴንክ ዩ እሺ ሪም እየሰማንች ነው። ምንድን ነው የገጠመል እ አ እኔ ብር ተበልቼ ነው ድምጽ እንድትሆኑኝ ነው። ብር ተበልቼ ነው። እሺ ከመጀመሪያው አንስቼ ልንገርሽ። እሺ በመጀመሪያ የት ሀገር ነው የምትኖሪው? እኔ እዚህ ዱባይ ነው የሚኖረው። ይገርማል። አንድ እኮ ከሌላ ሀገር እኮ ምንም አይነት ተባቡ እየተሰማሽ ነው? አዎ እየተሰማኝ ነው። እኳ አንዴ አስተያየቴንም እየሰጠው ነው መሀል መሀል ላይ። አንድ ከሌላ ሀገር ተበላው። በቀደም ብቻ ቅድስት የምትባል ልጅ ከባህሬን ተበልታ መታች እያናገርኩላት ነው። አንድ ሳምንት ስጡኝ ብላለች ሴትዮዋ ብሩን ለመመለስ ሀበሻ አሰሪ የበላቸው ከዛ ውጪ እንዳለ በደላላ የሚበሉ በሀበሻ አሰሪ የሚበሉ ባል የሚቀሙ ኤኒቲንግ፣ ምንም አይነት ችግር የሚመጣው ከዱባይ ነው። አይገርምም? ከዩናይትድ አረብ ኤምሬት ነው። እንዳለ ችግር፣ ህገወጥ ደላላም ያለው፣ ሌባም ያለው፣ ሁሉም ተሳዳቢም ያለው፣ ጉልበተኛም ያለው፣ ሁሉም ዩናይትድ አረብ ኤምሬት ሁሉንም ክፍያ አርጋ የያዘች ሀገር እና የሚረዳም ደግሞ ያለው ዩናይትድ አረብ ኤምሬት ነው። እርዳታ ራሱ አብዛኛው ሰማንያ ፐርሰንቱ እኔ ቤት የሚረዳው የሚረዳው ዩናይትድ አረብ ኤምሬት የሚኖር ነው። ለምን ስመዘግብ እርዳታ ላይ ስልክ ቁጥር ስለምቀበል እኔ ይገርማል። አይዩኤኤ አቡ ልቀጥል? አዎ ጀምሬ ከመጀመሪያው በምን ቤት እንደተበላሽ በምን ምክንያት እንደተበላሽ እሺ እኔ የሚሰራው ስልክ ቤት ነው። ልጁ መጀመሪያ ድራይቨራችን ነበር። እሱ ነበር የሚያመላልሰን። እሱ ቤትም ነው አንድ ክላስ ይዤ እየኖርኩ የነበረው ልጁ አይዲ ምናምን ያሰራል ከዛ በአፉታው ጊዜ ጓደኛዬ በጣም ያን ማሰራት ፈልገ አይዲ ሰው ፈልግልኝ ምናምን ስትለኝ ከዚህ ልጅ አገናኘዋት ማለት ነው። እሱ ቤት ነበርኩኝ፣ አንድ ክላስ ይዤ እዛ ነበር የሚኖረው። በዛ ላይ ደግሞ ድራይቨራችንም ነበር፣ እሱ ነበር ስራ የሚያመላልሰን። ስልክ ቤት ነው የሚሰራው ነግሬሻለሁ እና አይዲ ያሰራል፣ ለብዙ ልጆች ያሰራል። ያንን አይቼ በዛ ላይ ደግሞ እሱ ቤት ነው ያለሁት፣ አንድ ክላስ ይዤ እዛ ነበር የሚኖረው፣ ድራይቨራችን ነው። ልጅቷ ሰው አገናኘኝ ምናምን ስትለኝ፣ በአፉታው ጊዜ በጣም ተጨናንቃለች፣ አይዲ ማሰራ ትፈልጋለች። ከዛ አገናኘኋት ምናምን። ከዛ አራት ሺ ብር ቀድማ ትስጠኝ፣ ይሄው በዚህ ሳምንት ውስጥ አሁን ጨርስላታለሁ አለኝ። ከዛ ያንን አራት ሺ ብር ጓደኛዬ ለእኔ ትሰጠኛለች ስጭው ኔትወርኩ እየተቆራረጠ ነው መሰል። ምንም አልተቆራረጥሽም፣ ሙሉን እየሰማንሽ ነው። ይሰማል። አዎ፣ ሙሉን ሰምተንሻል፣ ምንም አልተቆራረጠም። ሂጂበት ቀጢ። ሀቡ ኔትወርክ ይቆራረጣል። እየሰማንሽ ነው እኛ ሙሉን ሰምተንሻል፣ ምንም አልተቋረጥሽብንም። ሂጂበት ቀጢ ማሬ። ኦኬ እ እዚህ እኔ ጋ እየተቆራረጠ ለዛ ነው። ከዛ አራት ሺህ ድርሃም ሰጣሁት ለልጁ ማለት ነው። ከዛ ምንም ያሰራላት ነገር የለም ወይ ብሩን አልመለሰልኝ ወይ ደግሞ አይዲዋን ይሄው፣ እስከዛሬ ያሰራላት ነገር የለም። የሆነ ነገር ጀምሬላት አለው ብሎ የአግሪመንቱ ወረቀት ነው ብሎ የዛኔ ሊኮልኝ ነበር። ከዛ በኋላ ለልጅቷ ወይ አላሰራላት ወይ ብሯን አልመለሰላት ብሬን መልስልኝ እሺ፣ ካላሰራላት ስለው ምንም ይመልስልኝ ነገር የለም ይለኝ ነገር ማስረጃ እያንዳንዱ አለኝ። በውስጥ ልክልሻለው አለው። ምንም ችግር የለም እና ከአቅሜ በላይ ስለሆነ ያ ድምፅ እንድትሆኑኝ ነው እዚህ የመጣሁት። ልጅቷ ደግሞ እኔን ነው ያዘችኝ። ምክንያቱም ለእኔን የሰጠችኝ ብሩ እና ብሬን መልስልኝ ስለው ብሬን አይመልስልኝም። አይዲዋንም ደግሞ ያሰራላት ነገር የለም። አሁን ይኸው ስድስት ወር ነው። አራት ሺህ ብር ድርሃም ነው የበላኝ እና ድምፅ እንድትሆኑ ነው። ማስረጃ እያንዳንዱ አለኝ በውስጥ ልክልሻለው ልቷ ደግሞ እኔን ይዘኛለች። እኔ ደግሞ ለእሷ መክፈል አልችልም አራት ሺህ። እሺ፣ በመጀመሪያ ደረጃ ጥፋትሽን እንድታምኝ ይፈልጋሉ። ለሰዋስ ሆነች ሆነሽ ሰው ማገናኘትሽ ጥፋት አይደለም። ሪም ፎር ዘ ሰብስክሪፕሽን ሀኒ አስራ አምስት ሰብስክሪፕሽን ቃል ገብታ ነበር። አሁን ሶስት ሰው ሰብስክራይብ አድርጋለች። ቲጂ ቆይ፣ ቲጂ አታስጨንቅኝ እባክሽ። መጀመሪያ እኔ እና አንቺ ዋትሳፕ ላይ እናወራና ጉዳይሽን ካመንኩበት ነገ ላይቭ እዚህ ገስት አስገባሻለሁ አለው። እሺ እናቴ፣ ትንሽ ስፔስ ስጭኝ። አሁን ገና ነው። ረጅ ቁጥርሽ ነው የላከችው። አሁን ላይቭ ላይ ነው የላውራሻለሽ። ላይቭን ስዘጋ እናወራና ጉዳይሽ አሳማኝ ከሆነ ነገ ትመጫለሽ ገስት ላይ። ኦኬ ህቴ ዩ እሺ በመጀመሪያ ደረጃ ሰው በአሁን ሰዓት ለእናቱ ልጅ ራሱ ዋስ አይሆንም። አሁን አንቺ ልጅቷን ስታገናኛት ልጅቷ አንቺን ተማምና ነው አይደለ? ዋስ ሆነሻል። አዎ ዋስ ሆነሻል። እኔ ለአንድ ሰው ዋስ ከሆንኩኝ፣ እኔ የመክፈል ግዴታ አለብኝ ብሩ። ምክንያቱም እኔ ነኝ ተማምኜበት። ይህን ይህች ልጅ ብሯን ያስበላኋት እኔ ነኝ፣ እኔ ነኝ ያገናኘኋት። ገባሽ? ለማንም ሰው ዋስ መሆን አይቻልም በዚህ ዘመን። ሰው አይታመንም። ማንም የሚታመን የለም የራሴን ብር ብበላ ይሻለኛል የሰው ብር ከማስበላ አሁን ምን አለ ልጁ ስትጠይቂው ምን አለ እቃ መሆን ያሰራላታል ወይንስ ምንድን ነው ቃማ ማንም አላሰራላትም። ብርም ደግሞ ጠየቅኩት። መልስልሻለሁ ለኛል መልስልሻለሁ ለኛ። አሁን ጭራሽ ባለፈው ሄድኩ። ቤቱን አውቀዋለሁ። አሁን ያንን ቤት እኔ ለቅቄ ሌላ ቦታ ነው የሚኖረው። ሲሄድ ሁለተኛ ቤት ለቀቅሽ፣ ለምን ለቀቅሽ ቤቱ ቤቱ ትንሽ ወጣ ያለ ቦታ ነበር፣ ገጠር ነበረ። ከዛ እጃዛ ቤት ነበረኝ፣ ልጆች ነበሩኝ። ከዛ አካባቢውን አልወደዱትም ጨርሶ ሲለቁብኝ፣ እኔም ወደ ሌላ ቦታ ቀየርኩ። ማለት አንቺ ቤት የቀየርሽው እና አሁን ልጅቷን ካገናኘሻት አራት ሺ ድርሃማን ልጅቷ ጓደኛሽ ከተበላች በኋላ ነው ቤት የቀየርሽው ወይንስ አዎ ከዛ በኋላ ነው የቀየርኩት ቤት። ለምን ብሯን ሳትቀበይላት ቤት ትቀይር ያለሽ እህቴ? ደግመሽ እንደማታገኙ እያወቅሽ እኔ ብቻ የመክፈለ ልጆቹ ሁሉም ጨርሶ ለቀኩት፣ ብቻ እኔ ስላልቻልኩ ነው ቤቱን የለቀኩት። መጀመሪያ ኢጃዛ ቤት ነበር የያዝኩት በሼሪንግ ነበር የምንከፍለው። ሁሉም ጨርሶ ሲወጡ እኔም ቤቱን ትቼ ሌላ ኢጃዛ ቤት ሄድኩ። አሁን ደግሞ በቃ ሚዲያ ላይ ነው ማውጣው፣ ስለው ሚዲያ ላይ ብታወጭውም ልጁ ቲክቶክ አይጠቀምም። ሚዲያ ላይ ነው ማውጣው ነገሩን ስለው፣ ሚዲያ ላይ እኮ በቃ ሌባ ብሎ ፎቶ ይለጠፋል እንጂ እዛ ምንም የምታገኘው ነገር የለም ምናምን አለ። አሁን እኔ የመጣሁት ቤቱን ሄጄ በሳውራ ሁለተኛ ቤቴ እንዳደር ሽንት ምጭ ያለኝ ቤቱን ሄጄ ነበር ባለፈው ሁለተኛ ሚስቴ ጋርም እንዳትመጪ ከእሷ ጋርም እንዳታወሪ ቤቴን እንዳደርሽ ያለኝ። እሺ ሚስቱን አውርተሻታል? እባክሽን ባልሽን አናግሪ ብር የሰው ብር አራት ሺ ድርሃም የሰው ብር እንዲመልስ ብለሽ ሚስቱን አናግረሻታል? አዎ አናግሬያት ነበር። እሷም እንደማትችን ነው የነገረችኝ። ከእሱ ጋር ጭራሱ ብር እሺ እሱስ አልሰጥም ከናካቴው ነው የሚለው ወይስ ጊዜ ስጭኝ ነው የሚልሽ? ይሰጥሻለሁ ለኝ አሁን ደግሞ ጭራሽ እንዳትመጭ፣ ሁለተኛ እንዳታወሪኝ፣ ሁለተኛ ቤቴን እንዳትመጭ እያለኝ ነው። ጊዜ ሰጣኝ መጀመሪያ። መልስልሻለሁ በወር አምስት አምስት መቶ ደርሃመ መልስልሻለሁ፣ ጊዜ ስጭኝ አለኝ። ከዛ ሰጣሁት። እሺ ከዛ ሲጠይቀው ምንም የሚመልስልኝ ነገር የለም። ጭራሽ በቃ ሲደውልም በዋሳፕ ሪከርድ ሳደርግለት ምንም አይመልስልኝም። ቤት ሲሄድም በቃ አይኖርም የለም ነው የሚሉን ሁሌ እኔ ሲሄድ ማለት ነው ሰው እና፣ አሁን ቲክቶክ ካልተጠቀመ በምን ላናግርልሽ? ታዲያ ነይ ቲክቶክ ቢኖረው አሁን ሼር አድርገን እንጠራው ነበር። እሽ የዋሳፕ ቁጥሩን ሌላ ክልሽ እና አንቺ በዋሳፕ አውሪ እሺ። ለረጁ ልላክላት ክላት ቁጥሩ እሺ፣ ላኪላት ቁጥሩን እና ማስረጃሽን ጠይቅልሽ አለው። ጠይቄ መልስ ካልሰጠ ምን ታደርጊያለሽ? በህግ ትክሰስ። ማስረጃ አለሽ በህግ እንድትከሽል ማስረጃ ያወራ ነው የአግሪመንት ወረቀቱ ምናምን ሊኮልኛል ያወራ ነው አለ በሱ መክሰስ ይችላለው። ብቻ በአካውንቱ አላኩለትን ብሩን በእጁ የሰጣሁት ለዛ ነው እኮ እንጂ እኔ መክሰስ ይችል ነበር ያኔ በአካውንቱ መጀመሪያ ብሩን ባስገባ። አሁን ይሄ ብቻ ይበቃኛል። ያ ያወራ ነው እኔ ህጋዊ ነው። ታዲያ ለምን አትከሽ?

እሺ የአውራ ነው ምናምን ማስረጃ መሆን አይችልም። እሱም ይሆናል ግን ተጨማሪ ማስረጃ ያስፈልጋለ። ብሩን አልሰጠችኝም ቢል በማውራታችሁ ብቻ ሊሆን አይችልም። አልሰጠችኝም ቢል ስለሚችል ግን ማውራችሁ፣ በቃ ብሩን እንደሰጠሽ ያመነበት አለ። ብሩን እንደሰጠሽ ያመነበት አዎ፣ አዎ አለ መልሳለውም ያለው አለ። ከፈለግሽ ብሩ አመነ ገቱ ክፍት ኦኬ። እሺ በቃ አይ እሱን አትችም ስለተባልኩ አይ ያመነበት ካለ እንደሰጠ ጋይስ ገዝቱ ክፍት ነው የምትሉ ሰዎች አይደለም። እኔ ጋር ገዝቱ ክፍት አይደለም። እሺ ቆይ ለአንቺ ያመነበት ያመነበት ካለ ይተረጎማል። አለ አለ። እያንዳንዱ ሀታ በቀጥታ የተደዋወነውን እንትን ሪከርድ አድርጌዋለሁ አለኝ። የቀራማ ራሱ ከዚህ በኋላ አትከፍልም። ይሄ የኔ ጥፋት ነው። እኔ ቆየሁባት እና እኔ በራሴ ነው ማሰራላት የቀራማ መትከፍልም ያለኝ አለ። እያንዳንዱ ማስረጃ አለኝ ልላክልሽ፣ እና አንቺ እዩና በዚህ መንገድልሽ ያመነበት ካለ ብሩን እንደሰጠሽው ያመነበት፣ በራሱ ልሳን ያመነበት ካለ መክሰስ ትችያለሽ። ስለዚህ ተረጎማ፣ ቀጥታ ሂጂ ወደ ህግ። አንቺ ህጋዊ ሰው ነሽ አንቺ ጠፍተሽ አይደለም። ለምሳሌ ህጋዊ ነሽ፣ ስለዚህ ድረስ ትችያለሽ። በእሱ እንኳን አለን በ አይ በ እንደ በሕግ ትሄጂበታለሽ። የምለርግ ማውራኔ እኮ ጠፍተው የሚሰሩ ልጆች መክሰስ ስለማይችሉ ነው። ድምጽ መሆናቸዋል እንደ አንቺ ህግ አይነሽ መክሰስ አለሽ፣ እቃማ አለሽ፣ መኖሪያ ፈቃድ አለሽ፣ ህግ አይነሽ፣ ማስረጃ ከዚህ በኋላ ያኔ ቤቴን እንዳትመጪ ይለኛል። ሲደውል አያነሳም እንጂ እኮ መልሳለሁ ብሎኛል። ምናልባት ያኔ መልስላት አለው ካለ በአንቺ በኩል በበኩል እንዲመልስልኝ ማለት በዚህ ጊዜ ውስጥ መልስላት፣ ወደ ሕግ ልሄድ ነው እንዲ ወደ ሕግ ልሄድ ነው። አንድ ሳምንት ጊዜ ሰጥቼ ካለው በዚህ አንድ ሳምንት ውስጥ ክፍያውን ማት ጀምር ከሆነ በሳምንት በወር አምስት መቶ አምስት መቶም ተስማምቻ አለው ይህንን ክፍያውን ማት መልስ ከሆነ እጄ ላይ ማስረጃዎች አሉ ይተረጎማል፣ ሄጄ እከስሃለሁ ብለሽ መንገር ከዛ ሳምንት ጊዜ ሰተሽው ክፍያውን ካልጀመረ ሳምንት ሚሆን አስራ አምስት ቀን እንዳንቺ ፍላጎት ነግረሽው ክፍያውን መክፈል ካልጀመረ ሄደሽ ፋይል መክፈት ሶስት መቶ ድርሃም ነው። ሄደሽ ፋይል ከፍተሽ ክሱን ትጀምሪያለሽ። ገባሽ? እሺ፣ አመሰግናለሁ። ምንም